ሻሎም እንኳን ወደ እስራኤልም መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 11 ክፍል 4። እንግዲህ በመጽሐፍ ቅዱስ ውስጥ ካሉት እጅግ አስደናቂ ምዕራፎች አንዱ ይህ ሲሆን፣ እርሱም በጣም ከባድ ነው። ነገር ግን ስለ መጨረሻው ዘመን ትክክለኛ ግንዛቤ እንዲኖረን በማዘጋጀት ረገድ ይህ ምዕራፍ ብዙ ቁም ነገር የያዘ ክፍል ነው። በዚህ በዳንኤል መጽሐፍ ምዕራፍ 11 እንዳየነው በርካታ ጦርነቶች ግጭቶችና ውጊያዎችን በውስጡ አይተናል። ከዚህ ቀደም አንድ ጊዜ ብቻ ሳይሆን ሁለት ጊዜ እንዳልኩት አሁንም ለሶስተኛ ጊዜ ደግሞ አለው። ይህ ተመሳሳይ ነገር ከክርስቶስ አስተምህሮቶች ጋር አብሮ የሚሄር ነው። የመጨረሻው ዘመን ጦርነቶችና የጦርነት ወሬዎች እንደሚኖሩ ይናገራል። ህዝብ በህዝብ ላይ እንዲሁም መንግስት በመንግስት ላይ ይነሳል። በመጨረሻው ዘመን ከሁሉም አቅጣጫ ታላቅ ወታደራዊ ግጭቶችና አለመረጋጋት ይኖራል። በትክክል እዚህ ሲከሰት ያየነው ነገር ይህ ነው። ባለፈው ሳምንት ካቆምንበት የዳንኤል መጽሐፍ ምዕራፍ 11 ቁጥር 22 መጨረሻ ላይ እንመለከታለን። አሁን አንድ ሰው በጣም ጠቃሚ የሆነ ሀረግ ያስተዋውቃል። እኔ ትክክለኛ አውድ እንዲኖረን እፈልጋለሁ። ወደ ምዕራፍ 11 ቁጥር 22 ከመሄዳችን በፊት ባለፈው ሳምንት ያየነው ወደ ቁጥር 21 መለስ ብትሉ፣ በመንግስቱ ላይ ማለትም በሰሜን ንጉስ ዙፋን ላይ አዲስ ሰው ይቆማል እና ይህ ሰው የእግዚአብሔርን ነገር የሚንቅ የተናቀ ግለሰብ ይባላል ይላል። በነገራችን ላይ ይህ ተመሳሳይ ቃል ኤሳውን በሚገልጽበት መንገድ በተለያየ መልክ ተጠቅሟል። ስለዚህ በጣም ጠቃሚ ቃል ነው። ይሄኛው እንደ ኤሳው አይነት አስተሳሰብ ያለው ሰው ነው። እሱም የእግዚአብሔርን ነገር ለማደናቀፍ የሚሞክር ነበር። ኤሳው የእግዚአብሔርን ዓላማዎች ይንቅ ነበር። ለምን? ምክንያቱም የሚመራው በሰይጣን ተንኮል ስለሆነ ነው። ስለዚህ ይነሳል ይላል። ነገር ግን መንግስቱን የመመስረት ምኞቱ እንደማይፈጸምና በጸጥታ ጊዜ እንደሚነሳ እንረዳለን። በሽንገላ ወይም በማታለል መንግስቱን ያጠናከራል። ከዚያም ቁጥር 22ን እናገኛለን። የሚጎርፍ ሰራዊት ከፊቱ ይወሰዳል፣ እርሱና የቃል ኪዳኑ አለቃ ይሰበራሉ ይላል። አሁን ችግሩ እዚህ ላይ ነው። የእሱ ኃይሎች ከተሰበሩ በሚቀጥለው ቁጥር ምን እንደሚሆን አይገልጽም። ምክንያቱም በሚቀጥለው መጀመሪያ ወደ እዚያ ከመድረሳችን በፊት አንድ ነገር እናያለን። የቃል ኪዳኑ አለቃ የሚለውን ልብ ይበሉ። አሁን ያ ማን ነው? ስለ እሱ የበለጠ እንነጋገራለን። ነገር ግን ያንን ሐረግ እያስታወስህ ቁጥር 23ን ተመልከት። እነው እየተነጋገርን ባለነው ነገር ላይ ተመስርተን ቅዱሳት መጻሕፍትን መተርጎም አለብን። ነገሮች ግልጽ ካልሆኑ ግን መተርጎም የለብንም። በነገራችን ላይ ይህ የዕብራይስጥ መጽሐፍ 11ኛው ምዕራፍ አስቸጋሪ የሆነበት አንዱ ምክንያት ዕብራይስጡ አስቸጋሪ ስለሆነ ነው። የግሱ ርዕሰ ጉዳይ ማን እንደሆነ ሁልጊዜ ማን እንደሚጠቅስ እርግጠኛ አይደለም። ስለዚህ ካልተጠነቀቅን የተሳሳተ ድምዳሜዎችና ትርጉሞችን መስራት እንችላለን። ነገር ግን በቁጥር 23 ላይ ምን እንደሚል አስተውል። ይህ ቁልፍ ነገር ስለሆነ ወደ ትክክለኛው ትርጓሜ እንድንደርስ ይረዳናል። እዚህ ላይ ኮንፌዴሬሽን እንመለከታለን። ይህም አንድ ላይ መቀላቀል ነው። በዚህ ምዕራፍ ቁጥር ስድስት ላይ ይህን የመሰለ ነገር አስቀድመን አይተናል። ነገር ግን ይህ የተለየ የኮንፌዴሬሽን አይነት ነው። ምክንያቱም ሰራዊቱ ሌሎችን ሕዝቦች ለማፍረስ እየሄደ ሁለት ነገሮች ተከስተው እናገኛቸዋለን አንደኛው የቃል ኪዳኑ አለቃ ሊገለጥ ነው። ሁለተኛው ወደ ግዛቱ የሚቀላቀሉ ሌሎች ሀገሮች እንደሚኖሩና ኮንፌዴሬሽን እንደሚኖር እናገኛለን። እዚህ ላይ የሚናገረው ይህንን ነው። ቁጥር 23ን ተመልከት። ከእርሱ ጋር ከተወዳጀ በኋላ በተንኮል ያደርጋል፣ ከጥቂትም ሕዝብ ጋር ወጥቶ ይበረታል ይላል። ስለዚህ ግዛቱ በሙሉ በማታለል ላይ የተመሰረተ ይሆናል። ሕዝቡ ሊሰማው የሚፈልገውን ታላቅ ድጋፍ የሚሰበስብ ሲሆን፣ ነገር ግን ይህ ሁሉ የሚሆነው በተሳሳተ ቃላት ላይ የተመሰረተ ማታለል ነው። ከእርሱም ጋር ከተወዳጀ በኋላ በተንኮል ያደርጋል ከጥቂት ህዝብ ጋርም ወጥቶ ይበረታል ይላል። ማለትም በጣም ጠንካራ በሆነ መንገድ እየገዛ በስልጣን ላይ ይወጣል ማለት ነው። ኃይለኛ እንደሚሆንም ይናገራል። ልብ ልትለው የሚገባው ነገር ከጥቂትም ህዝብ ጋር ወጥቶ ይበረታል የሚለው ነው። እንግዲህ ከትንሽ ብሔሮች ጋር ይሆናል። አሁን እየነገረን ያለው እሱ በጣም ኃይለኛ እንደሚሆን ነው። ዓላማው ከእነዚህ ትንሽ ህዝብ ጋር ነው። ትኩረት ያገኘው እዚህ ላይ ስለሆነ ነው። የእርሱ ሙሉ ፍላጎት እዚህ ላይ ነው። ይህ ሊያስደንቀን የማይገባው ለምንድን ነው? እስራኤል ትንሽ አገር ብትሆንም ትልቅ መንፈሳዊ ትርጉም አላት። ምንም እንኳን አብዛኛው ዓለም ይህንን ባያውቅም ሰይጣን የሚያደርገውን ምን እንደሆነ ታውቃላችሁ። ስልቱሚ ነው፣ እስራኤልን ማጥፋት ከቻለ ከሁለቱ መንገዶች በአንዱ ሊያደርገው ፈቃደኛ ነው። አንደኛው የዚያን ቅድመ ጥላ አይተናል። ሙስናና መንፈሳዊ ብልሹነትን ወደ እነዚያ ሰዎች ሲያመጣ ሰዎቹ ከእሱ ጋር ወግ ነው፣ እግዚአብሔርን ይቃወማሉ። እርሱም በዚህ መንገድ እንደሚያሸንፍ ያስባል። ይህ ካልሆነ ግን ሊያጠፋቸው ይሞክራል። እስራኤልም ከእርሱ ጋር ስለማትተባበር ለመፈጸም የሚሞክረው ሁለተኛውን ይሆናል። ስለዚህ በድጋሚ ተመልከት። እንደገና እሱ ጠንካራ ይሆናል። እዚህ ላይ በራሱ ጥረት ወደ ላይ ከፍ እንደሚል እናገኛለን። ስለዚህ ሁሉ የሚናገረው ስለ ጥቂቱ ሕዝብ ነው። ቁጥር 24ን ተመልከት። በቀስታ ከሀገር ሁሉ ወደ ለመለመችው ክፍል ይገባል ይላል። አሁን አንድ ነገር ሊያደርግ ነው፣ ነገር ግን በተሳካ ሁኔታ አያደርገውም። የሚያደርገው ምንድን ነው? አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል የሚለውን አስተውል። ያምን ነበር የእስራኤልን መንፈሳዊ አመራር መቆጣጠር ነው። አንዳቸውም ያንን አላደረጉም። ለምሳሌ ሮም ይህንን አላደረገችም። ምንም እንኳ ግሪክ ቢከለክልም የአይሁድ ኦሪት ይጠብቅ ነበር። ይሄኛው ግን ልዩ ነው። አንድ ነገር ለማድረግ ይፈልጋል። እኔ እየተናገርኩት ያለሁት በእስራኤል ላይ ከገዙት መሪዎች መካከል አንዳቸውም ቢሆን ማለትም ግብፅ፣ አሶር፣ ባቢሎን፣ ሜዶናውያን፣ ፋርሳውያን፣ ግሪኮች ሮማውያን አንዳቸውም ይህንን አላደረጉም። ነገር ግን ይህ መንግስት ይህንን ለማድረግ ይፈልጋል። እንደገና ጥቅሶቹን ቁጥር 24ን ተመልከት። ብዝበዛውንና ምርኮውንም ሀብቱንም በመካከላቸው ይበትናል፣ በምሽጎቹም ላይ እስከ ጊዜ ድረስ አሳቡን ይፈጥራል ይላል። በተመረጡ ስፍራዎችም ይመጣል፣ አባቶቹና አባቶቹም ያላደረጉትን ያደርጋል። ያ ምንድን ነው? ዘረፋና ብዝበዛ ያደርጋል። ይህም የጦርነት ውጤት ነው። ወደ ለመለመችው ክፍል ይሄዳል። ብዙ ቦታዎችን ያሸንፋል። የእነዚያ ቦታዎች ሀብት ለእነዚያ ትንሽ ሕዝብ ያከፋፈላል። ለማድረግ እየሞከረ ያለው እስራኤልን መማለጃ መስጠት ነው። ለእነርሱ እንደሚያከፋፍላቸውና እንደሚበትን ይናገራል። በጠንካራው ምሽግ ውስጥም እስከ ጊዜው ድረስ ሀሳቡ እንደሚኖረው ይናገራል። ነገር ግን እስከ ጊዜው ድረስ የሚለው ቃል ልብ ይበሉ። ይህ በጣም ጠቃሚ ቃል ነው። እዚህ ላይ የሚለው ይህ ነው። ይህ ሰው ለእስራኤል መልካም የሚመስለውን ብዙ መልካም ነገሮችን የሚያደርግ ነው። ሀብቱንና ሌሎች አገሮችን በማሸነፍ የወሰደውን ምርኮ ለእስራኤል ሕዝብ ያካፍላል። እስራኤልን ለመገንባት በርካታ ተመሳሳይ መልካም ነገሮችን ያደርጋል። ነገር ግን በዚህ ምዕራፍ መጨረሻ ላይ ስናነብ ይህ ጥቅስ እንዲህ ይላል። ይህ ሁሉ የሚሆነው እስከ ጊዜው ድረስ ነው ይላል። እሱ እውነተኛ ማንነቱን የሚገልጥበት ጊዜ መቼ ነው? ምንድን ነው የሚፈልገው? ለእስራኤል ካደረጋቸው መልካም ከሚመስሉ ነገሮች የሚጠብቀው ምላሽ ምንድን ነው? ቁጥር 25ን ተመልከት። በታላቅም ሰራዊት ሆኖ ኃይሉንና ልቡን በደቡብ ንጉሥ ላይ ያስነሳል ይላል ኃይሉንና ልቡን በደቡብ ንጉሥ ላይ ያስነሳል ማለት ምንድን ነው? በታላቅ ሰራዊት በደቡብ ንጉሥ ላይ ለጦርነት ይነሳል ማለት ነው። እርሱም የሚጠብቀው ነገር የደቡብ ንጉስን ማዋረር ነው። ማድረግና መፈጸም የሚፈልገው ለአንዴና ለመጨረሻ ጊዜ ይህንን የደቡብ መንግሥት ማፍረስ ነው። ነገር ግን ምን እንደሚሆን እዚህ ጋር አስተውል። እንደገና ቁጥር ሃያ አምስትን ተመልከት። በታላቅም ሰራዊት ሆኖ ኃይሉንና ልቡን በደቡብ ንጉስ ላይ ያስነሳል። የደቡብ ንጉሥ በታላቅና በብዙ ሰራዊት ሆኖ በሰልፍ ይዋጋል። ነገር ግን ሀሳብ በእርሱ ላይ ይፈጠራሉና አይጸናም ይላል። የደቡብ ንጉሥ ለሰሜናዊ በኩራ ሲነሳ ሲያይ እሱ ለማዋረድ ይሞክራል፣ ግን ስኬታም አይሆንም። ለምንድን ነው የሚሆነው? ነገር ግን ሀሳብ በእርሱ ላይ ይፈጥራሉና ስለሚል ሲሆን የማለት የሰሜን ንጉሥ ስለ እሱ አስቦ ስለነበር ይህ አላስደነቀውም ማለት ነው። ቁጥር 26 መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊቱም ይጎርፋል፣ ብዙዎቹም ተገድለው ይወድቃሉ ይላል። ሰራዊቱም ይወድቃል ይላል። በመንገድ ላይ አስክሬኖች ብዙ ይሆናሉ። የሰሜኑ ንጉስ በድል አድራጊነት ሲነጉድ፣ ነገር ግን የደቡብ ንጉስ እየተሸነፈ ይሄዳል። ነገር ግን እዚህ ላይ ምን እንደሚል አስተውል። በጣም ጠቃሚ የሆነው ቁጥር 27ን ተመልከት። ብዙ ሰዎች የቁጥር 27ን ትርጉም አያስተውሉም። የቁጥር 27 ትርጉም ካልገባ ይህንን የቅዱሳት መጻሕፍት ክፍል ለመረዳት ቁልፍ ሆኖ የሚረዳህን ነጥብ ታጠዋለህ ማለት ነው። ስለዚህ ወደ ቁጥር 27 ተመልከት። እነዚህ ሁሉ ነገስታት ክፋትን ያደርጉ ዘንድ በልባቸው ያስባሉ ይላል። በጠረጴዛው ላይ ሌላ ጠረጴዛ ተደራርቦ ሳለ እነርሱ ግን ስለ መቀመጫ ይናገራሉ። አሁን እዚህ ላይ እየነገረን ያለው እነዚህ የሰሜንና የደቡብ ጦርነቶች አንድ ዓላማ አላቸው የሚል ሲሆን ይህ ግን ምንድን ነው? የክርስቶስ ተቃዋሚ እንደሚገዛና ፍጹም ኃይል እንዲኖረው እንዲሁም እንዲመጣ መሰረት እየጣሉ መሆኑን ነው። በጣም አስፈላጊ የሆነውን ጥቅስ ተመልከት። እነዚህ ሁለት ነገሥታት ክፋትን ያደርጉ ዘንድ በልባቸው ያስባሉ ይላል። ማለትም አምላካዊ የሆነ ምንም ሀሳብ የላቸውም ማለት ነው በአንድ ገበታም ተቀምጠው ሀሰት ይናገራሉ ነገር ግን ፍጻሜ እስከተወሰነ ጊዜ ነውና አይከናወንላቸውም ይላል ይህ ማለት ጥረታቸው አይሳካም ማለት ነው ለምንድነው ስኬታማ የማይሆኑት ክፍሉ እንደሚል ምክንያቱም ፍጻሜው እስከተወሰነ ጊዜ ስለሆነ ነው ይህ ማለት በእኛ ምክንያት ስኬታማ አይሆኑም ማለት ነው በመጨረሻው ዘመን የተወሰነው ጊዜ ስላለ ነው ይህምን ማለት ነው ክርስቶስ ተመልሶ እንደሚመጣና እንደሚያጠፋቸው ነው ወደ ሰሜኑም ሆነ ወደ ደቡብ ብንመለከት ሁለቱም የእግዚአብሔር እንዳልሆኑ ለአንባቢ ይነግረናል። ሁለቱም የሚገዙት የዚህ ዓለም ጠላት በሆነው በሰይጣን ነው። በዓለም ላይ ይህን ሁሉ ትርምስ እያስከተለ ያለው እሱ ነው። ዓላማውን በዚህ ምድር ላይ ለመመስረት ይሞክራል፣ ነገር ግን ይሸነፋል። እዚህ ላይ የሚለው ነገር በመጨረሻው በቀጠረው ጊዜ ይላል። አሁን ወደ ቁጥር 28 ተመልከት። ከብዙ ሀብት ጋር ወደ ምድሩም ይመለሳል ይላል። ማለትም ብዙ ብልጽግና ይኖረዋል ማለት ነው። ቅዱሳት መጽሐፍት በዚህ መጽሐፍ ቀደም ብሎ ባለው ምዕራፍ ላይ የሚነግረንን አስታውሱ። ኃያል ንጉሥ እንደሚመጣና እጅግን ብዙ ሀብት ይኖረዋል ይላል። እዚህ ላይ የምናነበው ነገር ከብዙ ሀብት ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰ ቃል ኪዳን ላይ ይሆናል ይላል። እንግዲህ የቃል ኪዳን መነገሩ በጣም አስፈላጊ ነገር ነው። የቃል ኪዳኑ አለቃ ስለመኖሩ ቀደም ብለን ተነጋግረናል። ነገር ግን የቃል ኪዳኑ ልዑል ተብሎ ቀደም ሲል የተጠቀሰው መልካምና ቅዱስ አይደለም። ይህ የክርስቶስ ተቃዋሚን የሚያመጣው የዚህ ሽግግር ማጣቀሻ ነው። ይህ የክርስቶስ ተቃዋሚ ነው፣ አስተሳሰብ ሁሉ ተቃውሞ ነው። እዚህ ላይ የሚለው ምንድን ነው? እሳቤው ቅዱስ ቃል ኪዳኑን መቃወም ነው። አሁን ስለ ቅዱስ ቃል ኪዳን እውነታ ስንናገር ወይም መጽሐፍ ቅዱሳዊ ስለሆነው እግዚአብሔር ስለ ሾመ ቃል ኪዳን ስናወራ ወደ አእምሯችን ሊመጣ የሚገባው ነገር የእግዚአብሔር ተስፋዎችና በረከቶች ናቸው። በመጨረሻው እነዚህ በረከቶችና የእግዚአብሔር ተስፋዎች የሚለማመዱት የእግዚአብሔር የቃል ኪዳን ሕዝቦች ሲሆኑ እነርሱም በእምነት በጌታ በኢየሱስ ክርስቶስ በኩል ባለው አዲሱ የቃል ኪዳን በእግዚአብሔር መንግስት ውስጥ እንደሚሆኑ እርግጠኞች ነን። ስለዚህ እዚህ ላይ ስላስተሳሰቡ በግልጽ የሚናገረው ሀረግ ልብ የሚለውን ቃል ነው። ነገር ግን በልብና በአስተሳሰብ መካከል ግንኙነት አለ። በቅዱሳት መጽሐፍት ውስጥ አንድ ሰው ስለሚያስበው ነገር ልብ ሲል ምን ይላል? እዚህ ላይ አስተሳሰቡ ከዚህ ቅዱስ ቃል ኪዳን ጋር ይቃረናል ስንል ምን ማለታችን ነው? እርሱ የእግዚአብሔርን መንግስት መመስረት ይቃወማል። ከዚህ የበለጠ ብዙ ለማድረግ ፈቃደኛ ነው ማለት ነው። ነገር ግን እዚህ ላይ ወደ ገዛ ሀገሩ ይመለሳል ይላል ቁጥር 29 በተወሰነው ጊዜ ይመለሳል ይላል። አሁን ይህ ቃል ለምን አስፈላጊ የሆነ? ምክንያቱም ያው በተወሰነ ጊዜ የሚለው ቃል ስለተነገረ ነው። ይህ ቃል ደግሞ ከመጨረሻው ዘመን ጋር የተያዘ ነው። ይህንን ከጥቂት ደቂቃዎች በኋላ እናየዋለን። ነገር ግን ቀደም ሲል በዳንኤል መጽሐፍ ላይ አይተነው ነበር። ሶስት አመት ተኩል የሚለውን ቃል ሲጠቀም በተወሰነው ጊዜ የሚለውን ቃል ይጠቀማል። ስለዚህ ቃል በልዩ ሁኔታ ከዚህ ከመጨረሻው ዘመን ማለትም በትንቢታዊነት መልኩ ከዚያ በመጨረሻ ካለው ከሶስት አመት ተኩል ጋር የተያያዘ ነው። ይህ ተቃዋሚ ነገር ነው፤ ምክንያቱም የመጽሐፍ ቅዱስ ክፍል የሚያተኩረው በዚህ ላይ ነው። ልናስታውሰው የሚገባው አንድ ዋና ክስተት አለ፤ ያም ማስተዋልን ይሰጠናል። በመቀጠል ቁጥር 29ን ተመልከት። በተወሰነውም ጊዜ ይመልሳል፣ ወደ ደቡብም ይመጣል ይላል አውዱ የሚመለሰው የሰሜኑ ንጉስ እንደሆነ ይነግረናል። ወደ ደቡብም ይመጣል ነገር ግን ኋለኛው እንደ ፊተኛው አይሆንም ይላል። ነገር ግን እንደ መጨረሻው ጊዜ ወይም በጥሬው እንደ ቀድሞው ጊዜ አይሆንም ማለት ነው። ነገር ግን ኋለኛው እንደፊተኛ አይሆንም ሲል ምን ማለቱ ነው? መልሱ በሚቀጥለው ቁጥር ውስጥ የሚገኝ ሲሆን ሊዋጉት ይመጣሉ ይላል። ቁጥር ሰላሳ የኪትም መርከቦች ይመጡበታልና ይላል። ኪትም ምን ማለት እንደሆነ በብዙዎች ዘንድ አለመግባባት አለ። ምናልባት ከሜዲትራንያን ተፋሰስ ጋር የተያያዘ ሲሆን፣ እርሱም ተስፋ ሲቆርጥ ይታያል። እሱ ለመጀመሪያ ጊዜ አይሳካለትም፣ እንደገና ይሞክራል። ስለዚህ ተመልሶ ይመጣል ይላል። ነገር ግን እዚህ ላይ ምን እንደሚል አስተውል። በቅዱስም ቃል ኪዳን ላይ ይቆጣል ይላል። ስለዚህ በታላቅ ቁጣ ተመልሶ ይመጣል ይላል። ይህ ቅዱስ ኪዳን ቃል ለሁለተኛ ጊዜ ይጠቀሳል። አሁን እሱ የሚያስበው ይህ ነው። ለስኬቱ ቁልፉ እስራኤልን ከጎኑ ማሰለፍ ነው። ይህ እንዴት ሊሆን ይችላል? ያንን እንዳደረገ ቀደም ብለን አይተናል። በተመሳሳይ መልኩ ለአይሁድ ሕዝብ ብዙ አውንታዊ ስራዎችን ሰርቷል። በጦርነት ያካበተውን ሀብት ያን ምርኮ ዘረፋ፣ ወይም ብዝበዛ፣ አንድ ሰው የሌላውን አገር ሕዝብ ለመመገብ የሚሆነውን ንብረትና ጥቅም ወስዶ ለእስራኤል ያከፋፍላል። በስጋዊ እይታ ብዙ አውንታዊ ነገሮችን ለእስራኤል አድርጓል። ለአይሁዶች የደህንነት ዋስትናና ሰላምን ይሰጣቸዋል። ሌላም ነገር እናያለን። ቤተ መቅደሱንም ይሰራል። ይህን ለምን እንደሆነ ከጥቂት ደቂቃዎች በኋላ እነግራችኋለሁ። ስለዚህ ተመልሶ ሊመጣ ነው። ነገር ግን በዚህ በቅዱስ ቃል ኪዳሉ ላይ ተቆጥቷል። ያ ማለት ምን ማለት ነው? በመጨረሻ የእግዚአብሔር መንግሥት በኃይል የመመስረት የቃል ኪዳኑን ተስፋ አይፈልግም። በዚህ ጉዳይ ላይ እርምጃ ይወስዳል። ይመለሳል ይላል። ቀጥሎ እንዲህ ይላል። ቁልፉ ነገር እዚህ ላይ ነው። ተመልሶም ቅዱስ ቃል ኪዳን የተዉትን ሰዎች ይመለከታል። አሁን ይህ ምን ማለት ነው? ሰዎች ያንን ቅዱስ ቃል ኪዳን እንዲተዉ የሚያደርገውን ነገር ይረዳል ማለት ነው። የእርሱ ምኞት ይህ ነው። ወደ እርሱ እንዲመጡና እንዲከተሉት የሚፈልገው ለምንድን ነው? እርሱ እንደ ትልቅ እንቅፋት የሚመለከተው ሁለት ነገሮችን የሚያካትተውን የዚህን ቃል ኪዳን መምጣት ነው። የመጀመሪያው የአይሁድ ሕዝብ ንስሐ መግባትና ክርስቶስን እንደ እግዚአብሔር አድርገው መቀበል ሲሆን የዚህ ውጤት ወደ ሁለተኛው ይመራናል። ያም የእግዚአብሔር መንግስት መመስረት ሲሆን ይህም ለእርሱ ሽንፈት ነው። ስለዚህ ታላቅ ቁጣ ውስጡ አለ። ቅዱሳት መጻሕፍት የሚነግረን ይህንኑ ነው። ስለዚህ በቅዱስ ቃል ኪዳኑ ላይ በታላቅ ቁጣ ይቆጣል። አሁን ደግሞ ሰዎች ከቅዱስ ቃል ኪዳኑ እንዲወጡ ለማድረግ ምን ማድረግ እንዳለበት ተረድቷል። ቁጥር 31 ከነርሱን ጋር ሰራዊቶች ያቆማል መቅደሱንም ግንቡንም ያረክሳል ይላል። አሁን ይህን የተናገረበት ምክንያት ስለ ማንኛውም ቤተ መቅደስ ለመናገር ፈልጎ አይደለም። እየተናገረ ያለው ኢየሩሳሌም ስላለው የመቅደሱ ቦታ ነው። ስለ ኢየሩሳሌም ቤተ መቅደስ ሲናገር ሰራዊትን አምጥቶ ያቆማል፣ እንዲሁም መቅደሱን ያረክሳል ይላል። ይህንን እንዴት ያደርጋል? የቁጥር 31 ሁለተኛውን ክፍል እንመልከት። ስለዚህ ጉዳይ ወደ ምዕራፍ 12 መጨረሻ ስንገባ የበለጠ እንነጋገራለን። ነገር ግን የክርስቶስ ተቃዋሚ ምን እንደሚያደርግ ለመረዳት አንዳንድ ጠቃሚ መረጃዎች ይሰጠናል። እዚህ ላይ ምንም ስህተት መስራት የለብንም። እየተነጋገርን ያለነው ስለ ክርስቶስ ተቃዋሚ ነው። የዘወትሩንም መስዋዕት ያስቀራል የጥፋትንም እርኩሰት ያቆማል ይላል። የዕለቱን መስዋዕት ማስቀረት በጣም አስፈላጊ የሆነው ለምንድ ነው? እንግዲህ እዚህ ላይ አንድ ነገር ይነግረናል። ምንድን ነው የሚነግረን? ቤተ መቅደሱ እንደሚኖር ነው። ቤተ መቅደሱ ሳይኖር የዕለት ተዕለት መስዋዕቱ ማቅረብና መሰዋ ሊኖር አይችልም። ታዲያ ምንድን ነው የሚያደርገው? ቤተ መቅደሱ ለእግዚአብሔር ዓላማ ሳይሆን ለራሱ ዓላማ ሲል ይሰራል። ትልቅ ትርጉም ያለው ተግባር ይፈጽማል። አሁን ይህን ልብ ይበሉ። በመጨረሻው ዘመን በጣም አስፈላጊ ከሆኑ ተግባራት ውስጥ አንዱን ነግሬያችሁ ነበር። ይህም የጥፋት ርኩሰት የሚባለው ነገር ነው። እናም እሱን ያቆማል። እናም ቁልፉ ነገርሚ ነው። በዚያም ሚካሄድ የነበረውን አምልኮ፣ እነዚያን የቀን መስዋዕቶችና መባዎች ያቆማል። በነገራችን ላይ እነዚህ መስዋዕቶችና መባዎች እግዚአብሔርን ደስ የሚያሰኙ አይደሉም። እሱ የሚቀበላቸውም አይደሉም። ይህ ሁሉ የአይሁድ ሕዝብ ሐሰተኛውን መሲህ ወይም የክርስቶስን ተቃዋሚ እንዲቀበሉና ወደ ካምፑ እንዲያመጣቸው ለማድረግ የሚጠቀምበት የሰይጣን እቅድ አካል ነው። ምርኮ ይኖረዋል የሚለውን አስታውስ። እናም ከሌሎች አሕዛብ የሚዘርፈውን ለእነርሱ ያከፋፍላል። ከሚያደርገው ነገር አንዱ ለአይሁድ ሕዝብ ደስታ ሲል ቤተ መቅደሱን መስራት ነው። እንዲሁም መስዋዕትና አመልኮ በዚያ እንዲካሄድ መፍቀድ ነው። ነገር ግን እነዚህ አንዳቸውም እግዚአብሔርን ደስ የሚያሰኙ አይደሉም። ይህ የፕሮግራሙን የቅዱን አካል ሲሆን በጣም አስፈላጊ የሆነውን ነገር ደግሞ ያደርጋል። ይህንንም በምዕራፍ 12 ላይ የበለጠ እንማራለን። ስለሚያደርገው ነገር አሁን ጥቂት ነገር እንማራለን። ነገር ግን ቀደም ብለን በዳንኤል ምዕራፍ ዘጠኝ ላይ እንደተነጋገርነው በሱባኤው አጋማሽ ማለትም፣ በሶስተኛው ዓመት ተኩል ጊዜ፣ በዚያን ጊዜ በተወሰነው ጊዜ የዕለት መስዋዕቱን ያቋርጣል። ይህም ለአንባቢው አጽንኦት የሚሰጠውን ነገር ከዛሬ 2200 ዓመታት በፊት በመቃቢያን ዘመን የአንጾኪያው ኤፒፋኒ የአይሁድን ሕዝብ እየገዛ በነበረበት ወቅት ምናልባት ተመሳሳይ ነገር ስላደረገው ነገር አይደለም። አሁን ስለዚያ እያወራን አይደለም። የቃላትና የዛን የተወሰነ ዘመን አንቀጽ አጠቃቀም የሚለውን ቃል በዚህ ጉዳይ ላይ ዳንኤል በምዕራፍ 9 ላይ በትንቢቱ መጨረሻ ላይ ቁጥር 26ና 27 የተናገረው ስለ መጨረሻው ዘመን ነው። ስለዚህ አንድ ነገር ለማድረግ የዕለት ተዕለት መስዋዕቱን ያስቆማል። ይሄውም የጥፋትን እርኩሰት ለማድረግ ነው። አሁን ይህንን የትምህርት ክፍለ ጊዜ በዚህ የመጨረሻ ሐሳብ መዝጋት ወዳለሁ። አንድ ሰው የጥፋት እርኩሰት ምን እንደሆነ ካላወቀና ካልተረዳ ይህ ሰው በመጨረሻው ዘመን ምን እንደሚፈጥር ማን እንደሚሰራና ለምን ዓላማ ይህን እንደሚሆን ትልቅ ግንዛቤ አይኖረውም። ነገር ግን ስለምንነጠቅ ትክክለኛ መረዳት ካለን ተባረከ ተስፋችንን እንወርሳለን። በሌላ አነጋገር በአማኞች ላይ የሚደርሰው ነገር ሁሉ እስራኤል በምታልፍበት በዚያ ውጤት የሚሆነው የጥፋት እርኩሰት መሆኑን መረዳት አለብን። የሚቀጥለው ሳምንት ትምህርታችን ስንቀጥል የትምህርቱ ዋና ትኩረት ይህ ይሆናል። በጣም ጠቃሚ ስለሆነ ሊያመልጦት አይገባም። እንግዲህ በሚቀጥለው ሳምንት እስክንገናኝ ድረስ እግዚአብሔር አብዝቶ ይባርካችሁ። ሻሎም ከእስራኤል ለሁላችሁም ይሆን። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።